እንኳን በደህና መጣችሁ። በዛሬው ጥልቅ ውይይታችን ያው በዓለም ዙሪያ የጂኦፖለቲካ ውድድር በጣም እየተካረረ ባለበት በዚህ ወቅት እንደ ዩናይትድ ኪንግደም ያሉ ሀገራት የራሳቸውን ጥቅም ለማስጠበቅ ስለሚጠቀሙበት አንድ ቁልፍ ጽንሰ ሃሳብ እንወያያለን። የዩኬ መንግስት ከቅርብ ጊዜ ወዲህ ስትራቴጂያዊ ብልጫ ወይም በእንግሊዝኛው ስትራቴጂክ አድቫንቴጅ የሚልን ቃል ደጋግሞ ሲጠቀም እንሰማለን። እውነቱን ለመናገር ግን ቃሉ ሲነሳ ብዙዎቻችን የምንረዳው የተለያየ ነው። ስለዚህ ከካውንስል ኦን ጂኦ ስትራቴጂ በተገኘ አንድ ሰነድ ላይ ተመርኩዘን ይህንን ጽንሰ ሀሳብ እንፈትሻለን። ተልኳችን ገልጽ ነው። ስትራቴጂያዊ ብልጫ በእርግጥ ምን ማለት ነው እና አንድ ሀገር እንዴት ሊያገኘው ይችላል? በጣም ትክክል ነሽ። ይህ ቃል ያው በመንግስት ሰነዶች ላይ ብቅ ሲል በተለይ በ2021ና 23ቱ ሰነዶች ላይ ብዙ ግራ መጋባት ፈጥሮ ነበር። የ2023 ሰነድ አንድ ፍቺ ለመስጠት ሞክሯል። የዩኬን ጥንካሬዎች በማጎልበት ከተወዳዳሪዎቻችን አንጻር ግቦቻችንን ለማሳካት ያለን አንጻራዊ ችሎታ ይላል። ግን ይሄ ራሱ ጥያቄ ያስነሳ። ማለት ስትራቴጂያዊ ብልጫ ማለት ዝም ብሎ ሀገራዊ ጥንካሬ ነው? ለምሳሌ ትልቅ ኢኮኖሚ ወይም ጠንካራ ጦር መያዝ በራሱ ብልጫ ነው? ወይስ ምን ከተለው ስትራቴጂ ራሱ ነው? ወይም ደግሞ በስትራቴጂው መጨረሻ ላይ የምናገኘው ድል ውጤቱ ነው? እነዚህ ጥያቄዎች ግልጽ አልነበሩም። አንድ ደቂቃ። ይህ በጣም የሚገርም ነጥብ ነው። አብዛኛው ሰው ትልቅ ኢኮኖሚ ወይም ሀያል ጦር መያዝ ያው በራሱ ስትራቴጂያዊ ብልጫ እንደሆነ ነው የሚያስበው። ይህ አስተሳሰብ ስህተት ነው ያለ ነው ሰነዱ። ሀገራዊ ጥንካሬን የመሰረት ግንባታ ጡብ ነው ይላል። ይህ ምን ማለት ነው? በጣም ጥሩ ጥያቄ ነው። አዎ የተለመደው አስተሳሰብ ትንሽ ይለያል እያለን ነው ሰነዱን የሚለው እንደ ጠንካራ ኢኮኖሚ፣ ቴክኖሎጂ ወይም የሰለጠነ ጦር ያሉ ጥንካሬዎች በጣም ወሳኝ ናቸው። ነገር ግን እነሱ የመሰረት ግንባታ ጡቦች ናቸው። ቤት ለመስራት ጡብ እንደሚያስፈልገው ሁሉ ስትራቴጂ ለመተግበርም ሀገራዊ ጥንካሬ ያስፈልጋል። ስትራቴጂያዊ ብልጫ ግን ጡቦቹን መደርደር ብቻ አይደለም። በእነዚያ ጡቦች ምን ያህል የተለየ ብልሃት የተሞላበትና እንትን አስደናቂ ቤት መስራት ቻልክ የሚለው ላይ ነው የሚያተኩሩ ስለዚህ ከሀብት ክምችት በላይ የሆነ ነገር ነው። ገባይን ጡብ መኖሩ ብቻውን ቤት እንደማይሆነው ማለት ነው። እሺ ታዲያ ስትራቴጂው ራሱ አይደለም ካለን ልዩነቱ ምንድን ነው? እዚህ ላይ ነው ነገሩ ይበልጥ ግልጽ የሚሆነው። ታዋቂው የስትራቴጂ ምሁር ላውረንስ ፍሪድማን ስትራቴጂን ኃይልን የመፍጠር ጥበብ ነው የሚለው ስትራቴጂያዊ ብልጫ ለዚህ ጥበብ እንደ አነቃቂ ወይም በእንግሊዝኛው ካታሊስት ሆኖ ያገለግላል። ስትራቴጂውን የበለጠ ውጤታማ፣ የበለጠ ፈጣን፣ የበለጠ ሰፊ ተጽዕኖ እንዲኖረው የሚያደርግ ልዩ ንጥረት ነው ማለት እንችላለን። እና በመጨረሻ ለምናገኘው ውጤትም አይደለም። ለምሳሌ በጦርነት ማሸነፍ የስትራቴጂው ውጤት ነው። ስትራቴጂያዊ ብልጫ ግን ያንን ውጤት ለማምጣት የረዳህ ልዩ ችሎታ ወይም አቅም ነው። እንግዲያውስ ይህ ሁሉ ካልሆነ ሰነዱ የሚያቀርበው የተጣራ ትርጉም ምንድን ነው? ይቼ አነቃቂ ወይም ካታልስት የምትለዋ ቃል የጽንሰ ሀሳቡ ልብ ትመስላለች። በትክክል የጽንሰ ሐሳቡ ቁልፍ ቃል ይኸው ነው። የተጣራው ፍቺ እንዲህ ይላል ስትራቴጂያዊ ብልጫ ማለት ሀገራዊ ግቦችን በበለጠ ቅልጥፍና እና ውጤታማነት ለማስጠበቅ የሚረዱ አነቃቂዎችን የማፍለቅ ችሎታ ነው። ይህ ማለት አንድ አገር ያሉትን ሀብቶች ያው ዑቦቹን ተጠቅመው ለሚከትለው ስትራቴጂ ተጨማሪ ጉልበት የሚሰጥ ውጤቱን የሚያጎላ የሚያፋጥን ወይም የሚያሰፋ ልዩ ነገር መፍተር መቻል ነው። አሃ ስለዚህ አንድ ሲደመር አንድ ሦስት እንዲሆን የማድረግ ጥበብ ማለት ነው። ካለህ ቁሳዊ አቅም በላይ የሆነ ተጽዕኖ መፍጠር። ይህ አኬድ አንድ አገር ከክብረቱ በላይ እንዲመታ ያስችሏል የሚባለው ለዚህ ነው ማለት ነው። በትክክል ዋናው ነጥብ ይሄው ነው። ሰነዱም እነዚህን ልዩ ውጤቶች ወይም አነቃቂዎች በአራት መሠረታዊ ተግባራት ይከፍላቸዋል። እያንዳንዳቸው አንድ ሀገር የሀብቷን ውጤት እንዴት ከፍ እንደምታደርብ ያሳያሉ። በጣም አስደሳች ነው። ስኪሚያቸው የመጀመሪያው ምንድን ነው? የመጀመሪያው አጉሊ ወይም አምፕሊፋየር ይባላል። ስሙ እንደሚያመላክተው አጉሊዎች ያለውን ስትራቴጂያዊ ውጤት በማስተባበር በማቅናጀት እና በፈጠራ ለማሳደግ ወይም ለማጉላት ያለሙ ናቸው። የተበታተኑ አቅሞችን በአንድ ላይ በማሰባሰብ እያንዳንዳቸው ለብቻ ከሚፈጥሩት ተጽዕኖ የላቀ ውጤት እንዲያስገኙ ያደርጋሉ። ለዚህ በጣም ጥሩ ታሪካዊ ምሳሌ በሁለተኛው የዓለም ጦርነት ዋዜማ በ1988 ብሪታንያ የብሊችሊ ፓርክን ማቋቋሟ ነው። አዎ፣ የጀርመንን የኤኒግማ ኮድ የሰበሩበት ቦታ። ልክ ነሽ። ከዚያ በፊት የብሪታንያ የስለላ መረጃ አሰባሰብና ኮድ የመስበር ጥረቶች ያው በተለያዩ ክፍሎች የተበታተኑ ነበሩ። ብሊችሊ ፓርክ እነዚህን ሁሉ ሊቆች በአንድ ቦታ በማሰባሰብ የሀገሪቱን የስለላ አቅም አጉልቶታል። ውጤቱም የጦርነቱን ጊዜ እንዳሳጠረ ይነገርለታል። በቃ የአጉሊ ዋና ተግባር ይሄ ነው። እሺ፣ ስለዚህ ብሊችሊ ፓርክ የነበረውን የውስጥ አቅም ማቆናጀትና ማጎላትን ያሳያል። ነገር ግን በዛሬው ዓለም ሁሉን ነገር ስለ ትብብርና አጋርነት ነው። ይህ ማዕከል የሌሎችን ሀገራት ጉልበት ስለመጠቀም ምን ይላል? በጣም ወሳኝ ጥያቄ ነው። ይህም ወደ ሁለተኛው ያነቃቄ አይነት ይወስደናል። አባዢ ወይም መልቲፕላየር። አባዢዎች የውጭ ተዋናዮችን ለምሳሌ አጋር አገራትን በማካተትና በማስተባበር የሀገሪቱን ስትራቴጂያዊ ተጽዕኖ ለማስፋት እና ለማባዛት የሚጥሩ ናቸው። የራሱን ጥረት በሌሎች ኃይል ማባዛት ማለት ነው። ለዚህም ከሁለተኛው ዓለም ጦርነት በኋላ በ1946 የተፈረመው የዩኩሳ ስምምነት UK USA አግሪመንት ፍቱን ምሳሌ ነው ይሄ ፋይቭ አይዝ ወይም አምስቱ አይኖች በመባል የሚታወቀው የስለላ ትብብር መሠረት የሆነው ስምምነት ነው አደል በትክክል ይህ ስምምነት የአሜሪካን የብሪጣንያን የአውስትራሊያን የካናዳን እና የኒውዚላንድን የስለላ መረጃ አሰባሰብ ጥረቶች አስተባብሯል አንዱ አገር የምታገኘው መረጃ ለአምስቱም ይጋራል። ይህም የእያንዳንዷን አቅም በአምስት እጥፍ አባዝቶታል ማለት ይቻላል። ገባኝ። እነዚህ ምሳሌዎች ነገሮችን ስለማጉላት እና ስለማባዛት ነው የሚያወሩት። በዛሬው የቴክኖሎጂ ዘመን ግን ፍጥነት ከምንም በላይ ወሳኝ ነው። አንድን ነገር በፍጥነት መጨረስ፣ ለምሳሌ ጦርነትን ለማሸነፍ አዲስ ቴክኖሎጂን በፍጥነት ማደብ፣ በዚህ ማዕቀፍ ውስጥ ቦታ አለው። በእርግጠኝኝ። ይህም ወደ ሶስተኛው የአነቃቂ አይነት ያደርሰናል፣ አፍጣኞች ወይም አክሰሌሬተርስ። አፍጣኞች በአዲስ አሰራሮችና ፕሮግራሞች ስትራቴጂያዊ ስኬትን ለማፋጠን ያለሙ ናቸው። አንድን ግብ ለማሳካት የሚፈጀውን ጊዜ በእጅጉ ያሳጥራሉ። በ1940 የተላከው የቲዛርድ ሚሽን ቲዛርድ ሚሽን ለዚህ አስደናቂ ታሪካዊ ምሳሌ ነው። በወቅቱ ብሪታንያ ከጀርመን ጋር ብቻዋን ጦርነት ውስጥ ነበረች። አሜሪካ ገና አልገባችም ነበረ። ያኔ ብሪታንያ የራዳርንን ጨምሮ እጅግ በጣም ወሳኝ የሆኑ የቴክኖሎጂ ምስጢሮቿን ለአሜሪካ የሰጠችባት ወቅት ነው። አዎ በጣም አደገኛ ቁማር ነበር። ነገር ግን ይህ እርምጃ የአሜሪካን ግዙፍ የማምረት አቅም ከብሪታንያ ሳይንሳዊ ግኝቶች ጋር በማጣመር እንደ ማንሃተን ፕሮጀክት ያሉ ጦርነትን ሊያስጨርሱ የሚችሉ ቴክኖሎጂዎች እንዲፈጠሩ ሂደቱን በማፍጠን የትብብሩን ስኬት አፍጥኖታል። እሺ አራተኛውስ አራተኛው ደግሞ ወደ ጂኦግራፊያዊ ተስኖ ይመራናል። አስፊዎች ወይም ኤክስቴንደርስ ይባላሉ። አስፊዎች በአዲስ አጋዥ ነገሮች፣ በሎጂስቲክስ መረቦችና ቁልፍ በሆኑ የቁጥጥር ነጥቦች አማካኝነት የሀገሪቱን ስትራቴጂያዊ ተደራሽነት ለማስፋት የሚሞክሩ ናቸው። ለምሳሌ ለምሳሌ በ19ኛው ክፍለ ዘመን ብሪታንያ የእንፋሎት ሞተሮችን በጦርና በንግድ መርከቦቿ ውስጥ ስታካትት የወሰደችው ርንጫ ከዚና በፊት መርከቦች በንፋስ ላይ ጥገኛ ነበሩ። የእንፋሎት ሞተር ይህንን አስወግዶ መርከቦች በማንኛውም ጊዜ ወደ የትኛውም ቦታ መጓዝ እንዲችሉ አደረገ። ይህንም የብሪታንያ የባህር ኃይልና የንግድ መርከቦች ተደራሽነትና ተጽዕኖ በዓለም ዙሪያ እንዲሰፋ አድርጎታል። እዚህ ላይ ልብ ማለት ያለብን አንድ አነቃቂ ከአንድ በላይ ተግባር ሊኖረው ይችላል። የእንፋሎት ሞተር ተደራሽነትን አስፍቷል ኤክስቴንደር ግን ጉዞውን በማፍጠንም እንደ አፍጣኝም አገለግሏል። እነዚህ ታሪካዊ ምሳሌዎች ጽንሰ ሀሳቡን በጣም ግልጽ ያደርጋሉ። እስኪ ወደ ዘመናችን እናምጣው። የዩክሬን ጦርነት የዚህን አስተሳሰብ ተግባራዊነትን የምናይበት የቅርብ ጊዜ ምሳሌ ይመስለኛል። ብሪታንያ ወሰደቻቸው እርምጃዎች በዚህ ማዕቀፍ እንዴት ሊተነተኑ ይችላሉ? የዩክሬን ጉዳይ ፍጹም ምሳሌ ነው። አንደኛ የሩሲያን የጦር ዝግጅት ለማጋለጥ የሰለላ መረጃዎችን በትዊተርና በሌሎች ማምራዊ ሚዲያዎች ላይ በግልጽ ለቀቀች። ይህ ድርጊት የብሪታንያን ተጽዕኖ ያጎላል፣ አምፕሊፋይስ ምክንያቱም ዓለም አቀፍ ትረካውን ቀይሯል። እንዲሁም መረጃውን በፍጥነት እንዲዳረስ በማድረግ ተጽዕኖውን የሰፋል፣ ኤክስቴንስ። የመረጃ ይፋ ማድረጉ ብቻውን እንደ ስትራቴጂያዊ ብልጫ ይቆጠራል ማለት ነው? አዎ፣ ምክንያቱም በትንሽ ጥረት ትልቅ ውጤት አስገኝቷል። የሩሲያን ትረካ ከመጀመሪያውኑ ውድቅ አድርጎታል። ከዚህ በተጨማሪ ዝቅተኛ ዋጋ ያላቸውን ነገር ግን በጣም ውጤታማ የሆኑትን የኤንኤልኤ ጸረ ታንክ መሳሪያዎች ለዩክሬን ሰጠች። ይህም በትንሽ ወጪ ከፍተኛ ኪሳራ በማድረስ የብሪታንያን ጥረት ውጤታማነቱን አጉልቶታል። ከሁሉም በላይ ግን የብሪታንያ በድፍረት ቀዳሚ መሆን እንደ ባልቲክና ኖርዲክ ሀገራት ያሉ ሌሎች ሀገራት የራሳቸውን ድጋፍ እንዲሰጡ አነሳስቷል። ይህም የብሪታንያን የመጀመሪያ ጥረት አባዙ ቶታል ማልቲፕላየር በጣም ግልጽ ነው። የዩክሬን ምሳሌ የፈጣን ምላሽን ያሳያል። ይበልጥ በታቀደና በረጅም ጊዜ ስትራቴጂ ላይስ? ለምሳሌ በአውስትራሊያ በዩኬ እና በአሜሪካ መቃተል የተደረገው የኦከስ ስምምነት። ይህስ እንዴት ነው የአነቃቂዎችን ፅንሰ ሐሳብ ያሳየው? ኦከስ እውነቱም አራቱንም የአነቃቂ ዐይነቶች በአንድ ላይ ያጣመረ ድንቅ ምሳሌ ነው። አንደኛ ስምምነቱ የአውስትራሊያና የዩኬን ቀጣይ ትውልድ የኒውክሊየር ሰርጓጅ መርከብ የማግኘት ሂደትን ያፋጠናል። አክሴለሬተር ቴክኖሎጂን በማጋራት ብቻቸውን ቢሰሩ ከሚፈጅባቸው ጊዜ በጣም ያሳጥረዋል። እና ደግሞ የብሪታንያን ጥረት ከአውስትራሊያና ከአሜሪካ ጋር በማስተባበር ወጪን ስለሚቀንስና ኃላፊነትን ስለሚያከፋፍል እንደ አባጂ መልቲፕላየር ይቆጠራል ማለት ነው። በትክክል ወጪና ምርምሩ በሶስቱ ሲከፋፈል የእያንዳንዳቸው ጫና ይቀንሳል። ሶስተኛ፣ በአውስትራሊያ ውስጥ አዲስ የባህር ኃይል ማዕከል በመፍጠር የብሪታንያን የባህር ኃይል ተደራሽነት በኢንዶ ፓሲፊክ ክልል ያሰፋል። ኤክስቴንደር ያለዚያ ስምምነት በዚያ ክልል የኒያል ቋሚ ተጽዕኖ አይኖራትም ነበር ይህም በመጨረሻ የሶስቱን ሀገራት አጠቃላይ የባህር ኃይል አቅም በማቀናጀት የጋራ ጥንካሬያቸውን ያጎላል፣ አምፕሊፋየር። ዋው! በእርግጥም አራቱንም የአነጋኪ አይነቶች በአንድ ስምምነት ውስጥ አካቷል። ልክ ነው። ለዚህ ነው ኦክስ ከቀላል የጦር መሣሪያ ሻጭ ስምምነት የላቀ የረጅም ጊዜ ስትራቴጂያዊ ብልጫን ለመፍጠር ያለመ ፕሮጀክት ነው የሚባለው። ይህ ማዕቀፍ በንድፈ ሐሳብም ሆነ በተግባር በጣም ጠንካራ ነው። ነገር ግን ሰነዱ ይህ አካሄድ በተለይ እንደ ዩኬ ላሉ ሀገራት ለምን ወሳኝ እንደሆነ አበክሮ ይገልጻል። ምክንያቱ ምንድን ነው? ምክንያቱ ያው የሀብት ልኬት ነው። ዩኬ እንደ ቻይና ወይም አሜሪካ ካሉ ግዙፍ ሀገራት ጋር ስትነጻዘር ውስን ሀብቶች አሏት። በቁጥር ልትወዳደራቸው አትችልም። ታሪካዊ በሆነ መልኩም የብሪታንያ ተጽዕኖ የመነጨው ከግዙፍ ሰራዊት ሳይሆን ከኢኮኖሚያዊ፣ ከቴክኖሎጂ እና ከድርጅታዊ ብቃቷ ነበር። ስለዚህ ስትራቴጂያዊ ብልጫ ሀገሪቱ ባሏት ውስን ሀብቶች ከፍተኛ ውጤት እንድታስመዘግብ ስለሚያስችላት ከክብደቷ በላይ እንድትመታ ይረዳታል። ነገር ግን ይህ አካሄድ ችግርን ለመሸፈኛነት ሊያገለግል አይችልም። ማለትም ብልህ ስለሆንን በቂ ጦር ወይም በቂ ኢንቨስትመንት አያስፈልገንም ወደሚል አስተሳሰብ ሊመራ ይችላል። ሰነዱ ስለዚህ ጉዳይ የሚለው ነገር አለ። በጣም ወሳኝ ነጥብ ነው። ሰነዱም ይህንን ስጋት በግልጽ ያስቀምጣል። ስትራቴጂያዊ ብልጫ የብር ጥይት ወይም ሲልቨር ቡሌት አይደለም ይላል። ማለትም ሁሉንም ችግር የሚፈታ ምትሃታዊ መፍትሄ አይደለም። ጠንካራ መሠረታዊ ሀብትና ኢንቨስትመንት ከሌለ፣ ማለትም በቂ በጀት ለጦር ኃይሎች፣ ለዲፕሎማሲ፣ ለምርምር፣ በጣም ብልሃተኛ የሆኑ አነቃኪዎች እንኳን በቂ ውጤት ላያመቱ ይችላሉ። የመሠረት ግንባታ ጡቦቹ በቂ እና ጠንካራ መሆን አለባቸው። ብልሃት የሀብት እጥረትን ሊያካክስ ይችላል እንጂ ሊተካው አይችልም። እጅግ በጣም ጥሩ ማብራሪያ ነው። እንግዲያው የዛሬውን ውይይት ስናጠቃልል እስትራቴጂያዊ ብልጫ የሚለውን ቃል ስንሰማ ማሰብ ያለብን ስለ ሀብት ብዛት ወይም ስለ ጦር ኃይል ግዝፈት ብቻ አይደለም። ይልቁንም ያሉትን ሀብቶች በብልሃት በመጠቀም እና እንደ አጉሊ አባዢ አፍጣኝ እና አስፊ ሆኖ የሚያገለግሉ አነቃቂዎችን በመፍጠር ከቁሳዊ አቅም የላቀ ስትራቴጂያዊ ውጤት ማምጣት መቻል ነው ማለት ነው። በትክክል። ይህ ጽንሰ ሀሳብ መንግስታት ስለ አቅማቸውና ስለ ስትራቴጂያቸው በአዲስ መልክ እንዲያስቡ የሚያስገድድ ነው። እንደ መጨረሻ ሀሳብ ይህ የተነጋገርንበት ሰነድ በዋናነት በዩናይትድ ኪንግደም ላይ ያተኩራል፣ ነገር ግን ለአድማጭ አንድ ጥያቄ ላንሳ። ይህ የአራቱ አነቃቂዎች ማዕቀፍ ለሌሎች ሀገራት ለምሳሌ እንደ ኢትዮጵያ ላሉ በማደግ ላይ ላሉና የራሳቸውን ተጽዕኖ ለመፍጠር ለሚጥሩ ሀገራት እንዴት ሊተገበር ይቻላል? ወይም ለዓለም አቀፍ ድርጅቶች አሊያም በዛሬው የጂኦፖለቲካ ምህዳር ውስጥ እንደ ሀገር ለሚንቀሳቀሱ ግዙፍ ኮርፖሬሽኖች ስስ እነርሱ የራሳቸውን ስትራቴጂያዊ ብልጫ እንዴት ይፈጥራሉ? ይህ ሁላችንም ልናስበት የሚደባ ጉዳይ ነው።